እኛ ክርስቲያኖች ወይም ኦርቶዶክሳያን ክርስቲያኖች ምን ብለን እናምናለን? የሰው ልጆች በስራቸው ሳይሆን በኢየሱስ ክርስቶስ ሞት ለምዶ፣ ክርስቶስ ሊሞት ያስፈለገው ከተባለ የእኛን ሞት ለማስወገድ የመጽሐፍ ቅዱስ ጥቅስ ለመጥቀስ ያህል በዚህ በእብራውያን መልእክት ምዕራፍ ሁለት ላይ ሐዋርያው ቅዱስ ጳውሎስ እንደዚህ ብሎ ይናገራል። በእብራውያን መልእክቱ ምዕራፍ ሁለት ከቁጥር 14 እስከ 15 ላይ ለምን አምላክ ሰው እንደሆነና ምን እንደሆነ ሲናገር እንደዚህ ይላል። እንግዲህ ይላል ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በምን እንዲሽር? በሞቱ እንዲሽር። ሰው በአዳም ምክንያት የመጣበትን ሞት በራሱ አቅም መሻር አልቻለም። ስለዚህ ሞትን የሚያሸንፍ አምላክም አምላክ ደግሞ በባህሪ የሚሞት አይደለም። የሚሞት ስላልሆነ የሚሞተውን የእኛን ስጋ የራሱ ገንዘብ አደረገና ሞትን በአምላካዊ ኃይሉ ድል እንዳደረገው እናውቃለን እንዲህ ይላል ሞትን በሞቱ እንዲሽር ይላል ይኸውም ዲያብሎስ ነው በህይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩት የነበሩት ሁሉ ነጻ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል ቀጣዩን የውሃድ ስለሚቀጥለው ምንም ችግር ሶ ጠቅላላ ስናደርገው የክርስትና ትምህርት እግዚአብሔር አምላክ ያለና የሚኖር ከዘላለሙ ያለ ከዛ ደግሞ የጠፋውን የሰው ልጅ ለማዳን በስጋ የተገለጠ አምላክ ያን በስጋ የተገለጠ አምላክ ዓለምን ያዳነ ያን አንድነት ደግሞ የሰው ልጆች ተካፍለው በክርስቶስ ኢየሱስ አምኖ በአብ ወልድ በመንፈስ ቅዱስም ተጠምቀው የእግዚአብሔር ልጆች የሚሆኑበትና የልጅነት ስልጣን ተቀብለው እግዚአብሔርን አባት ብለው የሚያምኑበት እምነት ነው ባጭሩ። ልክ ሮሜ ምዕራፍ 8 ቁጥር 17 ላይ አባ አባ ብለን የምንጮህበትን የልጅነት መንፈስ እንደተቀበልን እና ልጆች ከሆንን ደግሞ ወራሾችም ጭምር እንደሆነ ይነግረናል። ማለት የእግዚአብሔር ወራሾች ልጅነትን የማግኘት እምነት ወይም የመዳን እምነት በአጭሩ ክርስትና ነው ማለት ነው። ቴንክ ዩ። ልደታችን ብዙዎቻችሁ ቪዲዮ ቢከፍቱ ትላላችሁ። አይዶ ነው መክፈት የሚችሉ ከሆነ አላቅም ቢሆን ደስ ይላል። ካልሆነም ችግር የለውም። መክፈት ትችላላችሁ ቪዲዮ እርስ በርሳችሁም ስለምትጠያየቁ አንዳችሁ አንዳችሁን መጠያየቅም ስለሚኖር እንደዛ ማድረግ ትችላላችሁ። አንዴ ቴዲ እንትን፣ እዚህ ጋር ሁለት ኦርቶዶክስ ነው እየታየኛለው። አቻ እንድንሆን ከሁላችንም አንዳንድ ይሁን። ያው እንግዲህ ከሙስሊም አንድ ሰው ገብቷል፣ ከፕሮቴስታንት አንድ ሰው ገብቷል፣ ኦርቶዶክስ ግን ሁለት ነው ያለው። ለሁለቱም ደግሞ ስምንት ስምንት ደቂቃ ከተሰጠ ፌር አይደለም። ኦኬ ዋናው እኔ እናንተ እንዴት እንዳሰባችሁ አላውቅም። ዋናው ሀሳቡ ለእኔ የገባችሁን ማስተማር ነው እንጂ እርስ በርሳችሁ ኮምፒቲሽን ወይም ደግሞ እንትን አይደለም። አሁን ጥያቄ እንኳን ስትጠያይቁ ኦኬ ቴዲ አረፍተ ነገራችሁን ስገነቡ እናንተ አንተ ያለበት ሃይማኖት ጋር ቢመጣ ለምሳሌ ቁራን ጋር እንደዚህ ይላል መጽሐፍ ቅዱስ ላይ እንደዚህ ይላል እናንተ ቁራን ላይ እንደዚህ የሚለው ነገር ይሄ ልጅ እንዴት ነው ሊያስታርቅ የሚችለው ኮንፊውዝድ አይሆንም? ወይም አንተም ስጠይቃቸው ቴዲ እናንተ ሃይማኖት ቢመጣ መጽሐፍ ቅዱሳችሁ ላይ እንደዚህ ይላል ይሄ ነገር እንዴት ነው ሊያስታርቅ የሚችለው? እስኪ ልታስረዳን ትችላለህ ብላችሁ ነው ምን ጥያቄያችሁ የምታቀርቡት እንጂ ያንዳችሁ ሃይማኖት ከሌላችሁ ጋር ይሄ ፉክክርና እንትን እንዳይሆንባት። አንድ ሰው ይሁን ከተባለ የውሃድ መቀጠል ይችላል። ከዚህ በኋላ ሜይ ቢ የተነገርኩት ዘጠኝ ደቂቃ ኦሳማ ከዚህ በፊት የተናገረው ጋር ማች ማረግ ከቻለ ከዚህ በኋላ የውሃድ መቀጠል ይችላል። እኔ መውረድ እችላለሁ። አመሰግናለሁ ስለ ትህትና። ስማ አሁን ፌር ነው ብላይ ብዬ አስባለሁ። ሚዛናዊ ነው። እንዴት ነው ይሄ ሶስተኛ ቀናችን ነው። አሁን ፌር ነው። ስለዚህ ከሶስት እምነቶች ነው ያለው። ሌላ እምነት ተከታይ እዚህ ላይ ብዙ መጨመር አስፈላጊ ነው ብዬ አላስብም። ካቶሊክ እና የሐዋርያት እምነት ተከታዮች ናቸው ጥያቄ እያቀረባችሁ ያላችሁት። ዋቄ ፈናንም ለምንድነው ማታሳተፈው ብላችኋል። ጀነራሊ አስገኝ እንዳለው እንረዳለን። ይህ አስገኝ ግን እንዴት ነው ልናውቀው ምንችለው? አስገኝ እንዳለ ፍጥረት ራሱ ከነገረን የአስገኝ ግን ማን እንደሆነ በምንድን ነው ልናውቀው ምንችለው? ስፐሲፊክ ሪቨሌሽን እና ስክሪፕቸር ነው ማለት ነው። እግዚአብሔር አምላክ ራሱ በገለጠበት መንገድ እና መጽሐፍቶቹ ወይም ደግሞ ለነቢያቱ ባስተላለፉልን መንገድ እግዚአብሔርን እናውቀዋለን ማለት ነው። አስቀድሞ የነበረው የነቢያት ሁሉ አምላክ ራሱን በምን አይነት መንገድ ገለጠ ብለን ስንመለከት መጽሐፍ ቅዱስ ሲነግረን በመለኮት አንድ፣ በአካል ደግሞ ሶስት ነው አለ። የታለን ቅድም ልደትሻ በሰፊ ስለሄደበት ዘፍጥረት ምዕራፍ አንድ ከቁጥር 23 ከቁጥር 26 ጀምሮ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን ንፍጠር ብሎ ከዘፍጥረት ፍጥረት አንዳንድ ጀምሮ እግዚአብሔር በአካል ሶስት፣ በመለኮት አንድ እንደሆነ ገለጸልን። ስለዚህ አምላክን ነገር የተገለጸልህን አሜን ብለ ትቀበላለህ እንጂ የአምላክን ሀልዎት በመመራመር የምደርስበት አይደለም። እንኳን የአምላክን መኖር ይቅርና የአንድ ሰው የአንድ ግለሰብ ባህሪ እንኳን ተመራምሬ ልደርስበት አልችልም። ሰውን ራሱ አጥንተ ልደርስበት የሚችል አይደለም። ሰውን ተመራምረ የምደርስበት ካልሆነ፣ ታዲያ ሰውን የፈጠረው ጌታ ተመራምሬ እንዴት ልደርስበት ይችላለሁ? አይቻልም። ታዲያ እንዴት ነው ጌታችን ሲናገር ማቴስ ወንጌል ምዕራፍ አምስት ላይ ልበ ንጹሕዎች ብፁዓን ናቸው አለ እግዚአብሔርን፣ ያዩታልና ልብህን ንጹሕ በማድረግ ኦኬ አላውቅ በማለት ወደ እግዚአብሔር ማወቅ ደረጃ መድረስ ማለት ነው። ስለዚህ ክርስትና እንዲህ ያለ መገለጥ ነው ማለት ይህን ራሱን የገለጠው አምላክ በመለኮት አንድ በአካል ሶስት የሆነው አምላክ በዘመኑ ፍጻሜ በስጋ ተገልጦ ደግሞ የሰው ልጆችን ለማዳር ሰው እንደሆነ እናምናለን። ይህን ሰው የሆነበት ሚስጢር ደግሞ ለምንድን ነው የሚለው በጣም መሰረታዊ ጉዳይ ነገረ ድህነት ያስብለዋል። አያችሁ ጌታችን የፍቅር አምላክ ነው። ፍጥረታቱን እንዲሁም የሚተዋቸው ጌታ አይደለም። አስቀድሞ የሰው ልጆችን ፈጠረ እና ደግሞ የዘለዓለም ክብሩን እንዲወርሱ አደ ነፃ ፈቃድ ከነፃ ፈቃድ ጋር ፈጥሮ ሰጣቸው። ግን ይህን ነፃ ፈቃዳቸው ተጠቅመው የሰው ልጆች የእግዚአብሔርን ዙፋን የእግዚአብሔርን ክብር ተመኙ። ስለዚህ ይህንን ምኞታቸው ወዴት ጣላቸው የእግዚአብሔርን ክብር ማግኘት ይቅርና ከሰውነት ተራ ወጥቶ የዲያብሎስ ባህሪያ ሆኑ። እግዚአብሔር አምላክ የፈረደው ፍርድ ስለሆነ ይህን ፍርድ ሊያስወግድ የሚችል ከቶ አንድም ፍጡር አልተገኝም አልነበርም። ስለዚህ አምላክ ፍቅሩን፣ ቸርነቱ፣ እውነተኛ ዳኝነቱን ሊገልጽ አምላክ ሰው ሆነ። ይሄ በጣም የሚደንቅ ነገር ነው። አምላክ ለፍጥረቱ ያለውን ፍቅር ሊያሳይ የፍጥረቱን ስጋ ያዘ። ይሄ ለዛ አምላካችን የፍቅር አምላክ ነው ብለን ስንናገር በወሬ ወይም ደግሞ እንዲሁ ያላደረገውን ያለ ስሙ ያለ ባህሪው እየሰጠ ነው አይደለም። አምላካችን የምርም ፍቅሩ በተግባር አሳይቶናል ማለት ነው። የወደቀውን ፍጥረቱን የእሱን ስጋን ያዘና ሊያነሳው ወደደ ማለት ነው። እና ዳኝነቱ ምክንያቱ ፍርድ ፈርዶበት ነበረ፣ ፍርዱም አላስቀረበትም። የፍቅር አምላክ ነው፣ ፍቅሩም አላጎደለም ማለት ነው። ስለዚህ እውነተኛ ዳኝነቱ ከፍቅሩ አስማምጦ ሊያድነው የሰው ልጅ ሰው ሆነ። ሰው ከሆነ በኋላ የሰው ልጅ እንዴት ታዲያ ይዳል? ኦኬ ፍቅሩን በዚህ አይነት መንገድ ለሰው ልጆች ካሳየ ይህ ጌታ ለሰው ልጆች ያደረገውን ፍቅሩ ግን በምን ገንዘብ ያደርጉታል ሰዎች እንዴት ሊያገኙት ይችላሉ የሚለውን ሐዋርያ ቅዱስ ጳውሎስ የተናገረውን ተናገሬ፣ ሰዓት ካለኝ ቀጥላለ፣ ከሌለኝ ግን ጨርሳለሁ። አንደኛ ቆሮንቶስ መልእክቱ ምዕራፍ አስር ሐዋርያ ቅዱስ ጳውሎስ የነገረ ድህነት የክርስትና የነገረ ድህነትን ትምህርት በብሉይ ኪዳን በምሳሌ እግዚአብሔር አምላክ ለሰው ልጆች ገልጾታል ብሎ ሐዋርያ ቅዱስ ጳውሎስ ይገልጻል። ምን በማለት እንዲህ ይላል፣ ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ። ሁሉም በባህር መካከል ተሻገሩ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያን መንፈሳዊ መብል ጠጡ። ሁሉ ያን መንፈሳዊ መጠጥ ጠጡ ይከተላቸው የነበረው ከመንፈሳዊ አለት ጠጥተዋልና፣ ያም አለት ክርስቶስ ነበረ። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውም እና በምድረ በዳ ወድቀዋል ይለ። አሁን የነገረ ድህነት ትምህርት አስቀድሞ ያለ ስራ በጸጋ የሚገኝ መዳን ተብሎ ይነገራል። ወይም ደግሞ ድነናል ብለን እንጀምራለን፣ ከዛ በኋላ መዳናችን እንፈጽማለን፣ በመጨረሻ ደግሞ እንድናለን ብለን ድህነት በሦስት ከፍለን እንመለከተዋለን። የመጀመሪያው ድነናል የምንለው የሰው ልጆች መስራት ያልቻሉትን ክርስቶስ የሰራውን ስራ አምኖ ሚስጢራትን በመቀበል የምናገኘው መዳን ነው። ኦኬ በደንብ አስተውሉ። የመጀመሪያው መዳን የሰው ልጆች ሰርተው አያገኙትም። ምክንያቱ አስቀድመው ከጸጋ እግዚአብሔር ተለይተው ወድቀው ኦኬ፣ ልጅነትን አጥተው ስለነበረ ያንን ክርስቶስ መጣና ደም ከፈለ ዋጋ ከፈለ። ወደ እግዚአብሔር ልጅነት ሊመልሳቸው ክርስቶስ ዋጋ ከፈለ። ያንን ዋጋ የከፈለውን በምን እናገኘዋለን? አምኖ ጥምቀትን፣ አምኖ ሚስጢራትን በመቀበል አምኖ ተጠምቆ ማለት። ስለዚህ ልጅነትን ያገኛል። ይሄ ማድረግ ነው ይላል ሐዋር ቅዱስ ጳውሎስ መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል። ኦኬ ልጅነት ማግኘት ማለት አዲስ ፍጥረት መሆን ማለት ነው። ስለዚህ አዲስ ፍጥረት የሆንከው ደግሞ መልካም ስራ እየሰራ ክርስቶስን ወደ መምሰል ህይወት ማደግ ነው። ይሄ ደግሞ ድህነታችንን ፈጽማለን ወይም ደግሞ እንድናለን ብለን እንናገራለን። ሐዋርያ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ ሁለት ከቁጥር አሥራ ሁለት እያንዳንዳችሁ በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ይላል። በመፍራትና በመንቀጥቀጥ የየራሳችሁን ምን መዳን ፈጽሙ ይላል። ስለዚህ መዳን አግኝተህ እምትጥለው ወይም ደግሞ አንዴ አግኝተህ እማታጣው አይደለም። በየዕለቱ ክርስቶስ ክርስቶስን ወደ መምሰል ህይወት የምታድግበት ነው መዳን ማለት ይህንን ጠብቀ እስከ መጨረሻው ከጠበቅክ ደግሞ ጌታችን ራሱ ምን አለ? ማቴዎስ ወንጌል ምዕራፍ 24 ላይ እስከ መጨረሻ የሚጸና እርሱ ይድናል አለ ጌታ። ስለዚህ ክርስቶስ ያስተማረውን ህይወት፣ ክርስቶስን የሚመስል ህይወት እየመሰልክ ስትሄድ ደግሞ መጨረሻ የሚጠብቀለ የትንሣኤያችን በኩር የሆነው ክርስቶስ በክብር እንደተነሳ ሁሉ የክብር ትንሣኤ ትነሳለህ ማለት። ሞት የሌለበት ኦኬ፣ የማይፈርሰው የማይበሰብሰውን የዘላለም ህይወትን ታገኛለህ። እግዚአብሔር ይስጥልኝ። አንድ ይሄ የፕሩፍ ወይም ደግሞ የማስረጃ ጥያቄ ነው ያነሳው። ተመሳሳዩን ነገር ከተናገሩ በኋላ ጥያቄ ላንተን ያቀርቡላል፣ አንተንም ይጠይቀዋል። በዚህ መሀል ብዙዎቻችሁ ቁም ነገር እየጨበጣችሁ እንዳላችሁ ተስፋ አደርጋለሁ። አላህ ቃሉን ሲያወርድ በአረበኛ ቋንቋ ነው የተጠቀመው። አማርኛው የቁርአን ትርጉም ነው እንጂ የሚባለው ራሱ ቁርአን አይባልም፣ የቁርአን ትርጉም ነው የሚባለው። ትርጉም ደግሞ ሲሆን ልዩነት አለው፣ ዲፈረንስ አለው። አንድ ቋንቋ ወደ አንድ ቋንቋ ሲተረጎም የሚያመጣው ክፍተት ይኖራል። ኦኬ ስለዚህ ፊትለፊት ባለው እንደ እኔ ያለ አዲስ ሰው አረበኛ መልመድ አለብኝ ማለት ነው ኦኬ። ስለ ቁርአን ለመገንዘብ ለማንበባ ፈልጋለሁ ብል በአማርኛው መገንዘብ ትችላለ። የበለጠ ደግሞ አንደርስታንድ ለማድረግ አረበኛውን ትማራለ። ለዚያም ነው እስልምና ላይ ከልጅነታቸው ጀምሮ ቁርአንን አረበኛውን የሚማሩት ማለት ነው። ልጨርሳ፣ ጠየቅኸኝ አይደለም ጣልቃ አትግባም፣ ተቋንተ እያንዳንዱን ነገር እንደ ጭቆን አትየው፣ ተረጋጋ። የቤቱ ውስጥ እኔ ነኝ። እኔ ሌላ ነገር እኮ የለኝም። ሌላ ነገር እንደሆነ እየጠየቀ ጣልቃ እየገባሃል። ቢ ነው ልክ ልመልስ ስል ጣልቃ እየገባሃል። ለዛ ነው ጋቢች፣ እኮ በተረጋጋ መንፈስ ጠይቃሉ። አንተ የምጠበቅብህ ምንድነው ስጠይቀ በተረጋጋ መንፈስ ለኔ መመለስ ነው። ቁጣቁጣ አይበለ እንጂ ከቅድም ጀምሮ ልክ ሌላ ነገር እንዳለ ነው እያሰብክ ያለው። እና ጀስት ጥያቄን ያቀረብኩልህ ለሌሎቹ እንደማቀርበው ማለት ነው። በአማርኛ ባነብ ትራንስሌሽን ላይ የሚኒንግ ዲፈረንስ አለው ስላልከኝ፣ አማርኛው ሙሉ አውድ ይሰጠኛል፣ ሙሉ ትርጉም ይሰጠኛል ለአንበበል፣ ወይስ የግድ በአረብኛው ነው አረብኛ ለምጅ ነው ማንበብ ያለበት? አይሰጠህም፣ ሙሉ የቁርአኑን ትርጉም አይሰጠህም። ለምን በለኝ። አረብኛ ቋንቋ በጣም የረቀቀ ቋንቋ ነው። ከአማርኛ አንፃር ስንመለከተው ማለት ነው። በትንሹ በትንሹ በላአ የሚባል ነገር አለ ቁርአን ላይ። ኦኬ ለምሳሌ አንዲትን ቃል ብቻ በመጠቀም የዛን ነገር ትልቅነት ኦኬ፣ ለምሳሌ በአንዲት ወርድ ማለት ነው፣ ለምሳሌ በፋ በምንላት የአረበኛ ቃል ግነትን ማሳየት ይቻላል በቁርአን ላይ ማለት ነው። ይህን አገላለጽ ግን አማርኛ ላይ አናገኘው። ለምሳሌ በጥቂቱ ማለት ነው፣ ብዙ ብናነሳውን። ይህ ሲጀመር ግልጽ ነው አንድ አንድ ቋንቋ ከአንድ ቋንቋ ጋር እኩል የሆነ ትርጉም ሊኖረ አይችልም። ይሄ ነው ትራንስሌሽን ላይ ሊትራ ቴክኒኮች ሚስ ይደረጋሉ፣ ግን አውዱ እንዳለ ነው የሚሆነው። ለምሳሌ መጽሐፍ ቅዱስ በአማርኛ አይደለም የተጻፈው፣ በብራይስት በግሪክ በሂብሩ እያለ ከትራንስሌሽን ትራንስሌሽን ሲዘዋዘዋር ነው የመጣው። አንዳንድ ቃላቶች እኛ በአማርኛ የምንጠቀማቸውን በብራይስት የሌሉ በግሪክ የሌሉ ነገሮች እንደየሁኔታው፣ ለምሳሌ እንጀራ የሚባል ነገር እኛ ጋር ኢትዮጵያውያን ጋር ያለው ያን ያል መሰረታዊ የሚባል የመዛባት ላይኖር ይችላል። ያን ያህል መሰረታዊ የሚባል መዛባት አለው በአማርኛው ነው ያልኩህ ምክንያቱም ቁጭ ብዬ ማንበብ አለብኝ ቁርአንን እና ወይስ አንተ ለእኔ አድቫይስ ምሰጠኝ አረበኛውን ተምር በአረብኛ ነው ማንበብ ያለብህ ነው እያልከኝ ያለው ኦኬ ልመልስ በድጋሚ ወላህ በእስልምና ላይ ሙስሊሞች ከልጅነታቸው ጀምሮ ራሱን ቁርአኑን ማለት ነው እንዲያነቡ ትምህርት ይሰጣቸዋል ኦኬ ሀዲትንም እንደዚሁ ለምንድን ነው ትርጉሙ እያለ ለምንድነው እንደዛ የሚደረገው ከተባለ ሙሉ ሀሳቡ በተሻለ መልኩ አላህ ምን ለማለፍ ፈልጎ ነው የሚለውን ነገር ለመገንዘብ ነው። አማርኛውን ቢማሩ መሰረታ የሆነ ነገር ይጓደላል ማለት አይደለም፣ በጭራሽ አይጓደልም። ኦኬ ግን አረበኛው ላይ ሲሆን የበለጠ መረዳት ይኖራል እያልኩ ነው። ለምሳሌ አሁን ለምሳሌ አሁን ቅድም ያልኩን አሁን ቁርአን ላይ ስትመጣ ሐምድ፣ አልሐምድ የምትለው ቃል በጣም ማመስገንን የሚያሳይ ነው አልሐምድ በቃ ምስጋናዎች በአጠቃላይ፣ ሊላህ ለአላህ የሚል ነው። አሁን ወደ አማርኛው ግን ስንመጣ ምስጋና የምትለዋ ቃል ብቻዋን በዚች ምድር ያለው ምስጋና ሁሉ ያጠቃልላል ማለት አንችልም። ምስጋና የምትለዋን ቃል ብቻ ተጠቅሜ ሁሉንም ምስጋና ማለት አልችልም። ሌላ ቋንቋ መጨመር አለብኝ። ለምሳሌ በአጠቃላይ ምስጋና ሁሉ ለአላህ ይገበው። አየው? ጨመርኩ ሌላ ቃል ማለት ነው። በአጠቃላይ የሚል ቃል ይጨምራለሁ። አረብኛ ላይ ግን ስንመጣ ሐምድ የምትለዋ ቃል ብቻ ይህንን ታጠቃልላለች ማለት ነው። ስለዚህ ከዚህ አንጻርም ስንመለከተው ቁርአን ላይ ያለውን አማርኛው ሙሉ ለሙሉ ሊገልጹ አይችልም፣ አራነቱ ስለዚህ የሚመከረው በአረብኛ ያለውን ማንበብ ነው። እሺ ኤፊ ወደ አንተ ልምጣ። ዘጠኝ እንደቃለ ወንድሜ ቴዲ አመሰግናለሁ የውሃድ ማጠቃለያ ይሰጣል። ሰዓት እንትን ለማለት ለፈለገራችን የመጨረሻችሁ ነው። ቆስማም ሌላ ጊዜ እንገናኛለን። ቆይ ግን ሰምታ አንድ ላይ ብንወጣ፣ ቆይ ቆይ አንዳችሁ ሶስት ስለሆነ ዲስሬስፔክት እንዳደመጡ አግጣቸው። ቴዲ እኔ ድጋሚ እድል የለኝማ። ኦኬ መውረድ ከፈለግ መውረድ ትችላለሽ። ን አይ ቁጭ ብለው የውይይት ስርዓት አይደለም። ስማን ቁጭ ብለህ ጨርሰህ ውጣ። እኛን ሰምተናል፣ ሰምተህ ውጣ። እንደሌላ ጊዜ ሌላ ጊዜ ሌላ ሌላ ችግር የለም። ቆይ አንዴ መልዕክት ላስተላለፍ። ቅድም ስናገር በደም ሰውሆን ትህትና እኮ ቤዚክ ነገር ነው እኮ ትሁት ሁኑ። አሁን ቁጭ ብላችሁ እናንተን ካዳመጡ ወንድሞቻችሁን ብታዳምጡ ምንድን ነው ችግሩ? ሁለተኛ እያንዳንዱን ነገር ከኔ በተሻለ እኮ ሳጠፋ ምናምን እናንተ መንፈሳዊ ዓለም ውስጥ ያላችሁ ሰዎች ናቸው እኔን ማረም ያለባችሁ። እኔ ከሴራ ከሚሰራበት ከፖለቲካው ዓለም የመጣው ሰው ነኝ። መንፈሳዊ ውስጥም ሴራ እንዳለ ካሳያችሁኝማ እኔ ፖለቲካው በምንጣ በስንትጣ ብዬ ልመለስ ይችላል። እኔ እያንዳንዱ ነገር ማደረገው ከቀናነት አንፃር ነው። ዘንድ በቀና ልባችሁ ይዩት። እከሌ ይናገራል ካልኩ ከእከሌ ቀጥሎ አንተ መናገር ግን አይቀርም። ከኔ ለምን ይቀድማል ለምን ሶስት ሆኑ ለምን አራት ሆኑ ስትሉ ሌላ ነገር፣ አዎ በምን እንደምትተዋወቁ አላውቅም፣ ግን ቢያንስ የመጀመሪያው ነገር እኛ እንድንመጣ የእናንተ ትህትና ኢዝ ቬሪ ኢምፖርታንት ለማለት ነው። እሺ፣ በሚቀጥለው ግን በዚህ ጉዳይ ላይ እኔ ብናገር የምትሉ የእስልምና እምነት ተከታዮች ካላችሁ መድረኩ ክፍት ነው። አያ አንናገርም ካላችሁ ልክ ፖለቲከኞች በሌሉበት ጉዳያቸው እንደሚታይ ካሉ ፖለቲከኞች ጋር ካሉ ሃይማኖት ምነት ተከታዮችን እየሰማን እንቀጥላለን። እንደም እየቀነሰ እየቀነሰ እየቀነሰ ለውሳኔ ይቀልልናል መጨረሻ ላይ የሚቀሩትን እንወስናለን። ለማለት ያለ ኤፍሬም ባለ ጊዜ ውስጥ እንደ ቃል ወንድሜ። እሺ ቴዲ አመሰግናለሁ። እግዚአብሔር አንድ ነው፣ ሁለት ሶስት አይደለም። ይኸው አፈርድሜ በላ አለ። እስራኤሎች ስማ አምላካችን እግዚአብሔር አንድ ነው። እግዚአብሔር ይኸው ጥቅሱን ሁላችሁም እንደምታዩት፣ ስድስት አራት ቅድም ተናግሬ የነበረ የሰማ ሰው ሰምተዋል። እሱም መስማት ፍላጎት ስላልነበረው ድጋሚ እየደገምኩት ነው። እስራኤሎች ስማ አምላካችን እግዚአብሔር ስንት ነው ይላል አንድ ነው ይላል አንድ የሚለው ቃል ኢሃድ የሚለው ነው እስቲ ነው ይኸውላችሁ የዕብራይስቱ ቃል እዚህ ጋር ዋን የሚለውን ታያላችሁ አደለ እስራኤል ያህዌ አውር ጋድ ያህዌ ልና ዋን ይላል እዚህ ጋር ይኸውላችሁ ኢሃድ ይላል እብራይስቱ ን አያችሁት እዚህ ጋር ምንድን ነው የሚለው ኢሃድ ነው የሚለው አደለ ኢሃድ ማለት ጥምር አንድነትን የሚያመለክት ነው ኢሃድ የሚለው ክሊክ ላድርገው እዚህ ጋር ኤፍሬም ነው ስለ እኔ ስላወራ ነው። ኤፍሬም ከኔ ጋር ማውራት የምትፈለግ ከሆነ አለሁኝ፣ ዝግጁ ነኝ። ፕሮግራም ይዘን አሁን ቢሆን እኔ ይመቸኛል። ሲጨርስ እንቀጣጠራለን። ሲጨርስ እንቀጣጠር። አንዴ ይጨርስ። አካሄድ ከሆነ ስድብ ከሆነ አጸያፊ ነገር ከስማ ብቻ ነው አካሄድ የምትለው እንጂ ለቀጠሮ ለመያዝ እኮ ማስቆም የለብህም ጨስ ሲጨርስ እሺ ያው ሊያስደግመኝ ነው እንግዲህ። ዘዳግም ላይ ይኸውላችሁ፣ ቅድም ክርስትና አፈር ይበላበታል በመጽሐፍ ቅዱስ ይኸው፣ ስላሴን አፈር የሚያበላ ጥቅስ ብሎ እስራኤሎች ስማ፣ አምላካችን እግዚአብሔር አንድ ነው የሚለውን አመጣና፣ እግዚአብሔር አንድ ነው ለምንድን ነው እናንተ ስላሴ የምትሉት? አለ። እስራኤሎች ስማ፣ እኛ እግዚአብሔር ሶስት ነው ብለናል? እግዚአብሔር አንድ ነው። የእኛ ትምህርት፣ የክርስቲያኖች አስተምሮ፣ እግዚአብሔር ስንት ነው? አንድ ነው። ሶስት እግዚአብሔር አናውቅም። አንድ እግዚአብሔር ነው ያለው። እዚህ ጋር ግን አንድ ሲል በአካል አንድ ማለቱ አይደለም፣ በአካል ሶስት ነው። እዚህ ጋር አንድ የሚለው ቃል ኤሃድ የሚለውን እብራይስጥኛ ነው የሚጠቀመው። ኤሃድ ማለት ደግሞ ጥምር አንድነትን የሚያመለክት ነው። ው ኔዋ እብራይስጡ እንደዚህ ይላል፣ ኤሃድ ይላል። እዚህ ጋር ታያላችሁ፣ ኤሃድ የሚል ቃል ኤሃድ ነው የሚለው። እሺ ኤሃድን ክሊክ እናደርገው። ኤሃድን ክሊክ ስናደርገው ምንን ያመጣል መሰላችሁ? ዘፍጥረት ሁለት ሀያ አራትን ያመጣል። እዚህ ጋር ዘፍጥረት ሁለት ሀያ አራት ይታያቸዋል እዚህ ጋር ዘፍጥረት ሁለት ሀያ አራት ተመሳሳይ ቃል ነው የሚጠቀመው። ምንድ ነው የሚለው ዘፍጥረት ሁለት ሀያ አራት እንደዚህ ነው የሚለው ላንብብላችሁ። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ሁለቱም ስንት ስጋ? አንድ ስጋ። አንድ የሚለውን ተመሳሳይ ነው። ይኸውላችሁ የዕብራይስቱ ቃል ኤሃድ የሚለውን ቃል ነው የሚጠቀመው። ጀነሲስ ኦኬ፣ ዘፍጥረት ሁለት ሀያ አራት ምንድነው የሚለው ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አንድ የሚለውን ኢህድ ነው የሚለው ቅድም በተጠቀመበት ማለት ነው። አምላክ እግዚአብሔር አንድ ነው የሚለውን አንድ የሚለውን ተመሳሳይ አንድ ነው የሚጠቀመው። መቼስ ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል ካለ በኋላ አንድ ስጋ ይሆናሉ የሚለው መቼስ ተጨፍልቀው ማሽን ውስጥ ገብተው ባልና ሚስት ተጠፍጥፈው አንድ ፐርሰን ይሆናሉ እያለ ነው እንዴ? አይደለም ጥምር አንድነትን ነው የሚያመለክተው ስለዚህ እዛ ጋር እስራኤሎች ስማ አምላክ እግዚአብሔር አንድ ነው ማለቱ ኦኬ በአካል አንድ ነው እያለ አይደለም ኦፍኮርስ እኛ እግዚአብሔር አንድ ነው ነው የምንለው በመለኮት በአገዛዝ በስልጣን በመፍጠር አለምን በማሳለፍ እያለን እንዘረዝራለን በአካል ነው ሶስት የምንለው በአካል በስም በግብ ሶስት ነው በመለኮት ግን አንድ ነው ዮሃድ ወይ ወይ ቴዲ፣ በመጀመሪያ ሶርሶቹን ሳቀርብ ማስረጃ ወይም ደግሞ ቪዲዮ ክፈት ምናምን ብሎኛል። እሱን ከፍቼ አሳያለሁ። ያቀረብከው ማስተባበያ ግን እውነት ለመናገር ያስተዛዝባል። ቢያንስ አረብኛው እንኳን አላቀረብክም ብትል፣ ሶርስ ኮት አድርጌ ነው የተናገርኩት። ስለዚህ ሶርሱን ገብተህ አረብኛውን ማንበብና ማስረዳት የአንተ ግዴታ ነበረ። ወይይቱስ ምን አድርጋ? አይ አረብኛ ላመጣም ብለው እዚህ የከፈትኩት ዌብሳይት ላይ የእኔ ትርጉም አይደለም የሙስሊም ስኮላሮች ትርጉም ነው። ኦኬ የከፈትኩት ማለት ነው። እና ደግሞ ዝቅ ብትል እዛው ምን አለ አረብኛው ደግሞ አለ ማለት ነው፣ ማግኘት ይቻላል። ኤንወይስ ግን ምክንያቱ ያንን መመለስ ስለማይቻል ነው ብዬ ተረዳሁኝ። ሰውም እንደዛ ብለው ይረዳል ብዬ አስባለሁ። ኤንወይስ ግን ስንት ጥያቄዎች ጠይቄ ነበረ፣ ወደ አራት የሚያክለው ጥያቄ። ከአራቱ ግን አንዱም አልተነካም። አንዱ ምንድን ነው አይሁዳውያን ዑዘይር የሚባል የአላህ ልጅን ያመልኩ ነበር ወይም? የሚል ጥያቄ ነው። ምንም አልተነካም ማለት ነው። ይኸው በሐዲሶቻቸው፣ አሁን በቁርአን ሱራ ዘጠኝ ሰላሳ ብዬን የጠቀስኩት ማለት ነው። ኦኬ እዝራ እብኑላህ ብለውን ያመልኩ እንደነበረ ቁርአኑ ተናገረ። ሐዲሳቸው መሐመድ ራሱ ግን ሲያብራራው ምን ብሎ ተናገረ? ቡኻሪ 4581 ላይ መጨረሻ በትንሣኤ ቀን ማለት ነው ጆች ል ል ን ቱ ዘም አይሁዶች በተሰበሰቡበት ቦታ ማለት ነው። ሁ ዩ ዩዝ ቱ ወርሺፕ ይባላሉ ማንን ነበር ስታመልኩ የነበራችሁት ይባላሉ። ዘይዊል ሰይ እነሱም ምን ይላሉ? ዩዝ ቱ ወርሺፕ እዝራ ታያቸዋል። እዝራ ደታ ፋላ አሉ። ይሄ በጣም ትልቅ ስህተትም ሀሰትም ነው። ስህተትም ሀሰትም ነው። ይሄ ቁርአንም ሀዲስም ላይ የተነገረ ነገር ነው ይሄ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 ለገነት ብለው ይፈጥራቸዋል ወይም ደግሞ ለሲኦል ብሎ ነው የሚፈጠረው። ሰው በነፃ ፈቃድ የሚባል ትምህርት የለም ሰው ወዶ ፈቅዶ እስልምና ሊከተል ክርስትና ሊከተል ይችላል የሚባል ትምህርት አለ የለም። ህፃናት እንኳን ሲሞቱ ምንድነው፣ ወይም አስቀድሞ ካፊር ወይም ደግሞ የማያምኑ ተደርገው ተፈጥረዋል ወይም ደግሞ የሚያምኑ ተደርገው ነው የሚፈጠሩት። ማስረጃ ሱነን አቢዳውድ 4706 ላይ ምን ይላል? አይ ሂር ዘ ሜሴንጀር ኦፍ አላህ ኤስፕሊኒንግ ቨርስ አስ ፎር ዩዝ ሂስ ፓረንትስ ዌር ፒፕልስ ኦፍ ፌ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 መጠጊያቸው መመኪያዎቻቸው ሴቶች ናቸው። መብል ነው፣ መጠጥ ነው። እነዚህ ሁሉ ፍጡራን ናቸው። ፍጡር መመኪያ ከሆነ ዘለዓለማዊ ልትሆን አይችልም፣ ምክንያቱ ፍጡር ራሱ ዘለዓለማዊ ስላልሆነ። ማለት ዘለዓለማዊ የሆነው ጌታ እሱ ነው፣ መመኪያችን እሱ ነው፣ መጠጊያችን እሱ ነው፣ ተስፋችን ማለት፣ ተስፋ የምናደርገው ጌታ እሱ ነው። የመጨረሻ ሮሜ መልእክት ሮሜ መልእክት ምዕራፍ።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 ያ ጌታ ያስተምረናል። ወስብሐት ለእግዚአብሔር። አመሰግናለሁ። እግዚአብሔር ይስጥልኝ። ቴዲ አንተንም እናመሰግናለን፣ ሰዓት ሰጥተህ ስላወያየህን ማለት ነው። እግዚአብሔር ይስጥልኝ። ቴንክ ዩ። ዋው! በጣም የሚገርም ነው። አንድ መቶ ሺህ ሰዎች አይቷቸዋል። እነማን ምን አይነት ውሳኔ እንደሚወስኑ ነው አላውቅም። ይህ ሶስተኛ አራተኛ ቀናችን ይሆናል ብዬ ተስፋ አድርጌ አራተኛ ቀናችን መሰለኝ፣ ነው ሶስተኛ ቀናችን ነው። እንቀጥላለን። ከዛ ዝማሬ፣ ከዛ አለባበስ እንዴት ነው፣ ከዛ ጸሎት እንዴት ነው? ብዙ የምነካቸው ነገሮች አሉ። ገና ብዙ ጊዜ ያለን፣ ይሄ መጨረሻ አይደለም። ጸባይና ትዕግስት እስካለን ድረስ እንደዚሁ እንቀጥላለን። ሌሎችም ወንድሞች ካሉ እየመጡ እንደዚህ ያስተምሩናል። መጨረሻ ላይ ግን እንወስናለን፣ የትኛውን ሃይማኖት መቀላቀል እንዳለብን። ዝም ብለን ለከንቱ አይደለም እዚህ ወንድሞቻችንን የምንሰበስበው። እኔ ብቻ አለውም፣ ለተለያየ ሚዲያ የምታስተላልፉ ሁሉ ዛሬን እየሰማችሁ ወዴት እንደምትሄዱ እናንተ ናቸው የምታውቁት።